ሰላም ሰላም! ውድ የሴሌክት አካዳሚ ቤተሰቦች፣ ሴሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማር እንገኛለን። የምናስተምረውም በቴሌግራም፣ በዋትሳፕ፣ በኢሞ፣ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሀሎ ይበሉ፣ ይማሩ። ኦኬ በዛሬው ትምህርታችን ወይም ይሁዳችን ደግሞ ይዤላችሁ የመጣሁት ትምህርት እንደተለመደው ሁልጊዜ የምንጠቀማቸውን ማወቅ ያሉብንን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መጻፍ ማንበብ፣ መናገር እንደምንችል የምናይበትን ትምህርት ወይም ቪዲዮውን ይዤላችሁ የመጣሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየት እና መከታተል እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦችን ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው ያ አሁን ለምሳሌ እዚህ ጋር የምናያቸው የእንግሊዝኛ በአማርኛ ጻፏቸው አሉ። እነሱን እንዴት በቀዳል መንገድ እንገልጻለን የሚለውን አብረና ያለን። አሁን ለምሳሌ የመጀመሪያው ምን ይላል? ምንጣፉን አነጥፍ፣ ምንጣፉን አነጥፍ። እከፍላለሁ፣ እከፍላለሁ። እንዴት ደፈርከው፣ እንዴት ደፈርከው ለማለት ስንፈልግ ወይም እንዴት ደፈርሽው። አዳምጠኝ፣ አዳምጠኝ። ተወው ወይም ተይው፣ ተወው ወይም ተይው። ግድ የለም፣ ግድ የለም። ተዘጋጅ ተዘጋጅ ከዚያ ሂድ ከዚያ ሂድ ተመልከተኝ ሰዓት አልቋል ይህ ለአንተ ነው ዝፈንልኝ ሚሉትን እንዴት በቀላል መንገድ በእንግሊዝኛ እንገልጻለን ሚሉትን እናያለን ማለት ነው እንግዲህ አሁን እዚጋ የመጀመሪያው ምን ይላል ምንጣፉን አነጥፍ ምክንያቱም ይቅርታ ምንጣፉን አነጥፍ ስንል ምንላለን ኤልኤን እንደ ላ ዋይን እንደይ ላይ ላይ ቲኤች ኢን እንደ ዘ ቲኤች ኢን እንደ ዘ እንደ ዘ እናነባዋለን። ኤምኤን እንደማ ቴን እንደት ማት ሙሉውን ስናነባው ላይ ዘ ማት፣ ላይ ዘማት። ላይ ማለት እንግዲህ ማነጠፍ ማለት ነው። ዘማት የሚለው ደግሞ ምንጣፉን ማለት ነው። ምንጣፉን፣ ስለዚህ ምንጣፉን አነጥፍ ለማለት ላይ ዘማት እንላለን ማለት ነው። ያ ይሄኛው ስሙን ይላል። እከፍላለሁ፣ እከፍላለሁ እከፍላለሁ የሚለውን ደግሞ ምን ማለት እንችላለን? ይል አይን እንደ አይ ዩ አይን እንደ ዊ ማንበብ እዚ ጋር ሁለት ኤል ላሉ በአንድ ድምፅ እንደ ል ማንበብ፣ ዊል ዊል ፒኤን እንደ ፔ ዋይን እንደ ይ ይል ይል ምንድ ነው እከፍላለሁ፣ እከፍላለሁ ማለት ነው። ለወደፊት ገና እከፍላለሁ። ያ ኤስ ምን ይላል ደግሞ፣ እንዴት ደፈርከው እንዴት ደፈርከው ወይም እንዴት ደፈርሽው እንላለን አደለ? ኦኬ። እንግዲህ ኤች ኦ ደብሊውን በአንድ ላይ ሁሌ የምናነበው ሀው ሁ ሳይሆን የምናነበው ሀው የሚል ድምጽ ያለው ማለት ነው። ኦን እንደ አ ማንበብ ማለት ነው። ስለዚህ ሀው ብለን እናነባለን። ዲኤን እንደ ዳ አደለ? የምናነበው ምክንያቱም ሁለት አናባቢ ስለሆነ ሁለት አናባቢ ከሆነ ደግሞ ኤን ኤ ብለን ማንበብ የምንችለው እንጂ አ ብለን ማንበብ አንችልም ማለት ነው። ስለዚህ ዲኤን እንደ ዳ ሳይሆን እንደ ዴ እናነባለን። አርኢን እንደ ር ስናነበው ዴር ዴር። ኤችኢን ሂ ብለን ማንበብ ሃው ዴር ሂ። ሃው ዴር ሂ ምን ማለት ነው? እንዴት ደፈርከው። ሃው ማለት እንዴት፣ ዴር ማለት ደግሞ ድፍረት፣ ሂ ማለት ደግሞ እሱ። ስለዚህ እሱን እንዴት ደፈርከው ለማለት ስንፈልግ ሃው ዴር ሂ እንላለን ማለት ነው። ሃው ዴር ያ ይሄስ ምን ይላል? አዳምጠኝ አዳምጠኝ ወይም አዳምጭኝ ለማለት እንፈልግ ሊስን ሊስን ቱሚ እንላለን። ይ እንዴት እናንብበው? ኤል አይን በአንድ ላይ እንደ ሊ ኤስን ኤስን እንደ እዚ ጋ ቴን አናነባትም፣ ቲ ሳይለንት ነች ማለት ነው። ስለዚህ ኤስኤን እንደ ሲ ኤንን እንደን ማለት ነው። ስናነበው ሌስን ሌስን ቴን አናነባትም ብያቸዋለሁ። ስለዚህ ሊስን ቲኦን በአንድ ላይ ቱ ኤምኢን ሚ ሊስን ቱ ሚ ሊስን ቱ ሚ ምንድ ነው አዳምጠኝ ወይም አዳምጭኝ ያ ይህኛ ውስጥ ምን ይላል ተወው ወይም ታዩ እንላለን አይደል ታዩ ወይም ተወው ለማለት ስንፈልግ ምንላለን ሊቭ ኢት ሊቪት ሊቪት ይህን ታወ ይህን ታወ ወይም ይህን ታዩ ለማለት ሊቭ ኢት እንላለን ኤልኤን እንደ ሊ ማንበብ ኤልኤን እንደ ሊ ከዛ ኤን አናነብም። ምክንያቱም ሁሌም እነግራችኋለሁ አሁንም እነግራችኋለሁ ምንድን ነው ሁለት አናባቢዎቹ ናቸው። ስለዚህ የመጀመሪያውን ካነበብን ቀጥሎ ያለውን ለማንበብ አንገደድም ማለት ነው። ስለዚህ ኤል ኤን እንደ ሊ ካነበብን ኤን አናነብም። ቪ ኤን በአንድ ላይ እንደ ቭ ስናነባው ሌቭ አይቲን በአንድ ላይ ኤት ኤት ሌቪት ሌቪት ምንድነው ታዩ ወይም ታዮ። ሊቭ ማለት መተው ማለት ነው። ኢት ማለት ደግሞ አልሬዲ ምንተወውን ነገር ይገልጽዳል ማለት ነው። ይህ እንደማለት ነው የምንጠቀመው ወይም ምንተወውን ነገር ኢት የሚገልጸው ማለት ነው። ያ እዚህ ጋስ ምን ይላል? ግድ የለም፣ ግድ የለም ወይም ችግር የለም ለማለት ስንፈልግ ግድ የለም ወይም ችግር የለም ለማለት ስንፈልግ ምን እንላለን? ኔቨር ማይንድ፣ ኔቨር ማይንድ፣ ኔቨር ማይንድ እንላለን ማለት ነው። ግድ የለም ወይም ችግር የለውም ለማለት ስንፈልግ ኔቨር ማይንድ እንላለን ማለት ነው ያ ኤኛ ውስጥ ምን ይላል? ለምሳሌ ተዘጋጅ ተዘጋጅ ለማለት ስንፈልግ ምን ይላለን? ቢ ሬዲ፣ ቢ ሬዲ፣ ቢ ሬዲ። ቢኢን በአንድ ላይ ቢ ብለን ማንበብ፣ አርኢን እንደ ሬ፣ አርኢን እንደ ኤን አናነብም፣ ዲን እንደ ዲ፣ ዋይን እንደ ይ ስናነበው፣ ሬዲ፣ ሬዲ፣ ቢ ሬዲ፣ ቢ ሬዲ። ተዘጋጅ ሬዲ ማለት ዝግጁ ቢ ማለት ደግሞ ተዘጋጅ የሚለውን ወይም ቢ ማለት ሁን እንደማለት ነው። ስለዚህ ቢ ሬድ ስንል ተዘጋጅ እንደማለት እንጠቀማለን ማለት ነው። ያ እዚህ ጋስ ምን ይላል? ከዚያ ሂድ። ከዚያ ሂድ ስንፈልግ ማለት ስንፈልግ ከዚያ ሂድ ማለት ጎ ዜር፣ ጎ ዜር። እንዴት እናንብበው? ጂኦን እንደ ጎ፣ ጂኦን እንደ ጎ፣ ቲኤችኤን በአንድ ላይ እንደ ዘ፣ አርኤን እንደ አር፣ ስናነበው ዜር፣ ዜር። ጎ ዜር ማለት ከዚያ ሂድ ጎ ማለት መሄድ ነው። እናውቀው ዜር ማለት ደግሞ እዚያ ማለት ነው። እዚያ ስለዚህ እዚያ ሄድ ለማለት ስንፈልግ ጎ ዜር እንላለን። በቀላል ማለት ነው ባጭሩ። ያ እኛውስ ምን ይላል? ተመልከተኝ፣ ተመልከተኝ ወይም ተመልከችኝ ማለት ምንፈልግ ምን እንላለን? ሉክ አትሚ፣ ሉክ አትሚ፣ ሉክ አትሚ። ይታያቸዋል አይደል ትንሽ ሳይዟን ሳለች ማለት ነው። ሉክ አትሚ ለማለት ነው። ኦኬ እንዴት እናንብበው ኤልን እንደ ል ዳብል ኦን በአንድ ላይ እንደሉ ሉ እንደ ኡ ማለት ነው። እንደ ኡ ኬ እንደ ክ ሎክ ሎክ ኤ ቴን በአንድ ላይ አት አት ሜ ሚ ብለን ነው ምናንበው። ሉክ አትሚ ስንለን ምንድን ነው ተመልከተኝ ወይም ተመልከችኝ ለማለት ይሆናል። እሺ ይሄኛው ም ብለን አንበው? ሰዓት አልቋሉ ስንል ሰዓት አልቋል ስንል ምንላለን? ታይም ኤዝ ኦቨር። ታይምዝ ኦቨር። እዚ ጋ እንዴት እናንብበው? ቲ አይን እንደ ታይም ማንበብ ኤም ኢን እንደ ም ስናነበው ታይም አይ ኤስን ኤዝ በዛ ኦን እንደ ኦ ቪ ኢን እንደ ቭ አርን እንደ ር ስናነበው ሙሉም፣ ታይምዝ ኦቨር። ሰዓት አልቋል ወይም ጊዜ አልቋል ለማለት ስንፈልግ ታይምዝ ኦቨር እንዳለ ማለት ነው። ያ ይሄኛውስ ምን ይላል? ይሄ ላንተ ነው። ይሄ ላንተ ነው ወይም ይሄ ላንች ነው ማለት ስንፈልግ ምን እንላለን? ዚስ ኢዝ ፎር ዩ፣ ዚስ ኢዝ ፎር ዩ እንላለን ማለት ነው። ኦኬ እንዴት እናንብበው? እዚህ ጋር ቲኤች አይን በአንድ ላይ ዚ ማለት ኤስን እንደ ስ እንደ ማለት ነው ስናነበው ዚስ che -ch <med> ዚስ አይ ኤስን እንደ ኢዝ ኢዝ ኤፍኦን እንደ ፎ አርን እንደ እንደ ር ስናነበው ሙሉን ዚስ ኢዝ ፎር ዩ ዚስ ኢዝ ፎር ዩ። ምን ማለት ነው? ይሄ ላንተ ነው ወይም ይሄ ላንች ነው ለማለት እንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ዝፈንልኝ ዝፈንልኝ፣ ወይም ዝፈኝልኝ ማለቱ እንፈልግ ምን እንላለን? ሲንግ ፎር ሚ ሲንግ ፎር ሚ እንላለን ማለት ነው። ያ እንዴት እናንብበው? ኤስአይን እዚህጋ እንደ ሲ ማንበብ ኤስአይ እንደ ሲ ኤንን እንደ ን ጂን እንደ ግ ስናነባው ሲንግ ሲንግ፣ ኤፍ ኦን እንደ ፎ አርን እንደ ር ስናነባው ፎር፣ ኤም ኤን በአንድ ላይ ሚ ብሎ ማንበብ፣ ሲንግ ፎር ሚ ሲንግ ፎር ሚ ምን ማለት ነው? ዝፈንልኝ ወይም ዝፈኝልኝ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ በዚህ መልኩ ከተለማመዳችሁ በእርግጠኝነት አሪፍ ለውጥ እንደምታገኙበት ምንም አልጠራጠርም ማለት ነው። ኦኬ እንግዲህ ዛሬ ያየናቸው እንዴት በቀላል መንገድ ማንበብ እንዲሁም መጻፍ፣ መናገር የምንችልበትን ትምህርት አይተናል ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችው እስከ መጨረሻው ማየት መከታተል ነው ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናበቃ፣ ቀጣይ በሌላትም እስከምንገናኝ መልካም ጊዜ ተመኞላችሁ። ሰናይ ጊዜ።